ጤና ይስጥልን ተመልካቾቻችን። በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለተ ሰኞ የሞርስ ዜና እነሆ ጀመረ። አርእስተ ዜና። የህወሀት ቡድን በቀጣይ ሊያደርገው ያቀደውን ዕቅድ በተመለከተ አቅጣጫ አስቀምጦ ስብሰባው መጠናቀቁ ተሰማ። እነ ደብረ ጽዮን አንጃ ቁልፍ ሰው ነበር የተባለው ግለሰብ በቦምብ ተመታ። በሁሉም ተሽከርካሪዎች ላይ ኢት የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው ሊደረግ ነው። በኦሮሚያ ክልል ንጹህ የመጠጥ ውሃ ወጪን ቢሮዎች በራሳቸው እንዲሸፍኑ ሊደረግ መሆኑ ተገለጸ። የኬንያው ፕሬዚደንት ዊልያም ሮቶ ንግግር እያደረጉ በነበረበት ወቅት ጫማ ተወረወረባቸው። ፑቲን ከዩክሬን ጋር የሚደረገው እርቅ አይቀሬ ነው። የቶሎጃጅ ተመልካቾቻችን፣ ከዜናው ጋር ኢዮብ ደመቀ አብሬያችሁ እቆያለሁ። ወደ ቀዳሚው ዜና አልፋለሁ። ሰማንያ አራተኛው ዓመት የኢትዮጵያውያን አርበኞች የድል በዓል ተከበረም። ጣሊያን የአድዋ ድልን ለመበቀል በሚል በጊዜው ጠቅላይ ሚኒስትሯ ቤኒቶ ሙሶሎኒ አማካኝነት ከ1928 እስከ 1933 ዓ ም ድረስ ኢትዮጵያን ለመውረር ቢሞክርም በየካቲት ወር ከወሩም በአስራ ሁለተኛው ተኛው ቀን ከሰላሳ ሺህ በላይ ሰዎች በአካፋና በዶማ ቢጨፈጨፉም በወቅቱ የነበሩት ኢትዮጵያውያን ወራሪውን ኃይል ለአምስት ዓመታት በጽናት ታግለው በ1933 ዓ ምት ድል እነስተውታል። የወቅቱ አርበኞቻችን ለሀገራቸው የከፈሉትን መስዋዕትነትና ያስገኘቱን ድል በማሰብ ነው በየዓመቱ ሚያዝያ 27 የኢትዮጵያ የአርበኞች የድል በዓል የሚከበረው። ምስጋና የህይወት ዋጋ ከፍለው ደማቸውን ላፈሰሱትና አጥንታቸውን ለከሰከሱት ኢትዮጵያውያን አርበኞች ይሁን የሚለው የሞርስ መልእክት ነው። በገረ ሰደቃ ክብር ተና ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳ ሰላምና ነፃነት መሻት ዓለም አቀፍ አስተምሮ ቢሆንም ኢትዮጵያውያን በራሳችን ብርቱ ፍላጎት መማር ችለናል ሲሉ የኢፌዴሪ ፕሬዚደንት ታዬ አጽቀሥላሴ ተናገሩ። በዛሬ ዕለት የተከበረው የድል ቀን ለኢትዮጵያ ነጻነት ተዋጊዎች በፋሽስት ወራሪ ላይ ድል የተቀናጁበት ብቻ ሳይሆን የቅኝ ግዛት አሳሪ በአፍሪካ እንዲቆም መሰረት እየጣለም ነው ብለዋል። ለሀገር ፍቅርና ለሉዓላዊነት የሚከፈል መስዋዕትነት ተጋላጭነትን መቀነስና የውጭ ወዳጅነትን ማብዛት እንደሚገባ ያስተማረ መሆኑን ጠቅሰው ሰላምና ነጻነት መሻት ዓለም አቀፍ አስተምህሮ ቢሆንም ኢትዮጵያውያን በራሳችን ብርቱ ፍላጎት መማር ችለናል ብለዋል። የኢትዮጵያውያን የጋራ እሴት በመታበይና በነውጥ በፖለቲካ ሰሎ እንዳይላላ በርትተን መቆም አለብን ያሉት ፕሬዝደንቱ፣ ይህንን የሰነፍ መንገድ የሚከጅሉ ፖለቲከኞች ቢኖሩም ኢትዮጵያ እነዚህን እያሳፈረች ህልውናዋን አጽንታለች ብለዋል። የስንፍና ፖለቲካን የመረጡ ሁሉ ጀግንነት የሚገኘው በሰላም በመሆኑ ሰላማዊ መንገድ እንዲከተሉ አሳስበዋል። ነውጥና ሁከት ካልተገራ መዳረሻ ወገንን መጉዳትና ሽብርተኝነት በመሆኑ ሁሉም ለሰላም መቆም ይኖርበታል ሲሉ አክለዋል። መለሳችን የተሟላ እንዲሆን ዛሬ ኢትዮጵያ የሁለተኛውን ዘመን አርበኞች ትፈልጋለች፣ አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትር ዶክተር አብይ ይህንን ያሉት ለሰማንያ አራተኛው የአርበኞች የድል በዓል እንኳን አደረሳችሁ ሲሉ መልእክት ባስተላለፉበት ወቅት ነው። ቀደምት እናትና አባቶቻችን ነጻነትን በደም አስከብረው ሀገር አውርሰውናል፣ በዚህም እንኮራለን ያሉት ጠቅላይ ሚኒስትሩ እነዚህ ቀደምት አርበኞች በከፈሉት ዋጋ ዛሬ ቀና ብለን በነጻነት አደባባይ እንድንራመድ አድርገውናል ብለዋል። በድህነታችንና በኋላ ቀርነታችን ምክንያት ግን ነፃነታችን ሙሉ ሊሆን አልቻለም ሲሉ መልእክታቸውን የቀጠሉት ጠቅላይ ሚኒስትሩ ነፃነታችን የተሟላ እንዲሆን ዛሬ የኢትዮጵያ የሁለተኛውን ዘመን አርበኞች ትፈልጋለች ብለዋል። የሁለተኛው ዘመን አርበኞች ኢትዮጵያን ወደ ሁለንተና ብልጽግና በማድረስ ነፃነቷን ሙሉ የሚያደርጉ ናቸው። በፖለቲካዊ፣ በኢኮኖሚያዊ፣ በማህበራዊ እና በዲፕሎማሲያዊ መስኮች በሚኖረው ሰላማዊ ጦርነት ድህነትና ኋላ ቀርነትን ታግለው የሚያሸንፉ አርበኞች ናቸው ያሉት ጠቅላይ ሚኒስትሩ የዚህ ዘመን አርበኝነት ትጥቁ እውቀት፣ ክህሎትና ዲስፕሊን ሲሆን ወኔው የሀገር ፍቅር ቆራጥነትና ንጽህና መሆኑን ጠቅሰው ግቡ የኢትዮጵያ ብልጽግና ነው ብለዋል። ኢትዮጵያን ታላቅ ለማድረግ ሁለቱም አይነት አርበኞች ያስፈልጋሉ። ይህ ዘመን ደግሞ ይበልጥ ሁለተኛውን አርበኝነት ይሻላል። ይሄ ቀን የመጀመሪያውን አርበኝነት መዘከሪያ፣ ለሁለተኛው አርበኝነት ደግሞ መሰረት ማጽኛ እንደሚሆን ተስፋዬ የላቀ ነው ሲሉ ባስተላለፉት መልዕክት ገልጸዋል። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ ድዳድድ ብፁ አቡነ ማቴዎስ ሊቀ ጳጳስ ከኡጋንዳ ፕሬዚደንት ዮሪ ሙሴቬኒ ጋር ተወያዩ። በብፁ አቡነ ማቴዎስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመገናኛ ብዙሃን ስርጭት አገልግሎት ድርጅት እና የአፋን ኦሮሞ መገናኛ ብዙሀን ቴሌቪዥን ማሰራጫ ድርጅት የበላይ ኃላፊ የምስራቅና ሰሜን አፍሪካ አህጉረ ስብከት ሊቀ ጳጳስ በኡጋንዳ በነበራቸው ሐዋርያዊ አገልግሎት ከፕሬዚደንት ዩሪ ሙሰቬኒ ጋር በስቴት ሎጅ ና ካሴሮ መወያየታቸው ተገልጿል። ፕሬዚደንት ሙሰቬኒ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባቶች ጋር ተገናኝተው ኡጋንዳ ለፓን አፍሪካኒዝምና ለሃይማኖታዊ መቻቻል ያላትን ቁርጠኝነት አረጋግጠዋል። ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ዘውትራ ስለ ሀገር ስለ መሪዎች በሀገሩ ስለሚኖሩ ህዝቦች ሁሉ ትጸልያለች ያሉ ሲሆን ታላቋ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በኡጋንዳ ስለተደረገላት ድጋፍ ምስጋና አቅርበዋል። በውይይቱ በኡጋንዳ የኢትዮጵያ አምባሳደር ክብር ጸገነት በዛብህ ኡጋንዳ በሀገሯ የሚኖሩ የኢትዮጵያ ዜጎች ሃይማኖታዊ ተቋማቸውንና እንዲያቋቁሙና እንዲያሳድጉ ለተደረገላቸው ድጋፍና ነጻነት ልባዊ ምስጋናቸውን አቅርበዋል። ፕሬዚደንት ሙሰቨኒ የሎካን ቦርኑን በደስታ ተቀብለው ኡጋንዳ የረዥም ጊዜ ፓን አፍሪካኒዝም ፖሊሲ የምትከተል መሆኗን አረጋግጠዋል። የእኛ ፖሊሲ ፓን አፍሪካኒዝም ነው። ማንኛውም አፍሪካዊ ለመኖር ወይም ለመስራት ወደዚህ ሲመጣ በደስታ እንቀበለዋለን ብለዋል። ፕሬዚደንቱ አያይዘውም በኡጋንዳ የሚኖሩ አፍሪካውያን የሀገሪቱን ሕግ አክብረው ለህብረተሰቡ አወንታዊ አስተዋጽኦ እስካደረጉ ድረስ ሀገራቸው የሁሉም አፍሪካውያን መኖሪያ ሆና ትቀጥላለች ብለዋል። ዘገባው የኢኦቲሲ ቴሌቪዥን ነው። የኦሮሚያ ክልል ንጹህ የመጠጥ ውሃ አቅርቦትን ለመጨመር የፌዴራል መንግስት ከሚያደርገው እገዛ ባለፈ የክልሉ የየከተሞቹ የውሃ ልማት ቢሮዎች በራሳቸው አቅም የመሰረተ ልማት ግንባታን ወጪውን እንዲሸፍኑ ሊደረግ መሆኑ ተገልጿል። የየከተሞቹ የውሃ ልማት ቢሮዎች በቦርድ እንዲተዳደሩና ከውሃ ሽያጭ የሚያገኙትን ገቢ ከጥገና ስራ ባለፈ ለውሃ መሰረተ ልማት ማስፋፊያነት እንዲያውሉት የሚያደርግ ኢኒሽቲቭ መጀመሩ ተሰምቷል። ከከተሞች መስፋፋት ጋር ተያይዞ የንጹህ መጠጥ ውሃ ፍላጎት እየጨመረ በመምጣቱ የውሃ መሰረተ ልማት ከፍተኛ ወጪ የሚጠይቅ በመሆኑ የየከተሞቹ የውሃ ልማት ቢሮዎች ከሚያገኙት ገቢ የውሃ ጉድጓዶችና ሌሎች የውሃ አማራጮችን እንዲያስፋፉ አስፈላጊ ሆኖ መገኘቱን ለኢትዮ ኤፍኤም የነገሩት የክልሉ ውሃና ኢነርጂ ቢሮ የመጠጥ ውሃ አስተዳደር ዳይሬክተር አቶ ጀበል አባ ፊጣ ናቸው።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 ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛ ና በግዕዝ ፊደላት ኢትዮጵያን የሚያመለክት አጭር ጽሁፍና የኢትዮጵያ ካርታ ይኖራቸዋል ተብሏል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ ና ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢት የሚል የግዕዝ ፊደላት ና የላቲን ፊደላት ይዘት እንዲኖረው ይደረጋል። የመለያ ቁጥር ሰሌዳ አሰጣጡ ሶስት የላቲን ፊደላትንና አራት ቁጥሮችን በመጠቀም ተከታታይ ቁጥር ያላቸው የመለያ ቁጥር ሰሌዳዎች እንዲመረቱ ይደረጋል። የተሽከርካሪዎቹ የመለያ ቁጥር ሰሌዳዎች የቀለም ህብር ፊደላት፣ በተጨማሪም የመለያ ቁጥር ሰሌዳዎቹ ሲመረት ለቁጥጥርና ለምዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ምስጢራዊ ምልክቶችን እያንዳንዱ የሰሌዳ አይነት እንዲኖረው ይደረጋል። የመለያ ቁጥር ሰሌዳዎቹ የተሽከርካሪዎችን ባለቤት የሚሰጡትን አገልግሎትና የኃይል አጠቃቀምን የሚያመለክቱ ቀለማት እንዲሁም ሌሎች መለያዎች ይኖራቸዋል ተብሏል። በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪዎች ሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት የሚል ጽሁፍ መለያ ይይዛል። ልዩ መግለጫ ያለው የተለየ መለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡ ጥያቄ መሰረት ለሚጠይቅ እንደ ሁኔታው በልዩ ሁኔታ ሊሰጣቸው ይችላል ተብሏል። አዲሱ የሰሌዳ አይነት ከዚህ ቀደም በተመዘገቡ ተሽከርካሪዎች ላይም ተግባራዊ ይሆናል። መመሪያው በስራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ ለመዝጋቢ አካል በመመለስ አዲስ የተሽከርካሪ መለያ ቁጥር ሰሌዳ መውሰድ ይኖርባቸዋል። የተሽከርካሪ ባለቤቶች ነባሩን ሰሌዳ በመመለስ አዲሱን የሚወስዱት የትራንስፖርትና ሎጂስቲክስ ሚኒስቴር በሚያዘጋጀው የጊዜ ሰሌዳ መሰረት ነው። ይህ በክልል ስያሜ ለሰሌዳዎች ከተሰጠ በኋላ በነጻነት የመዘዋወር መብትን ገድቦ ነበር የሚሉ ቅሬታዎች ሲነሱ እንደቆየ እና ለዘር ፖለቲካ ሲባል የተፈጠረ በመሆኑ ይህ ማሻሻያ ተገቢ ነው ሲሉ አስተያየት የሚሰጡ ወገኖች አሉ። እነዚህ ወገኖች ምናልባትም ላለፉት ሰላሳ ዓመታት በኢትዮጵያ የተከሰተው ዘረኝነት ይጠፋ ዘንድ ከሚደረጉት ትግሎች ቀዳሚው ሊሆን የሚችል ተግባር ነው ሲሉ አክለዋል። ሸገር ሲቲና በደቡብ ምዕራብ ሸዋ ሀገረ ስብከት ተደራጅቶ መንፈሳዊ አገልግሎት እንዲሰጥ ተፈቅዶለት የነበረው ፈይሳ አዱኛ ጠቅላላ ማህበር ታገደ። በሰኔ አስር ቀን ሁለት ሺ አስራ አምስት ፈይሳ አዱኛ መንፈሳዊ ማህበር የተፈቀደለት መሆኑ የሚታወስ ሲሆን የጠቅላላ ማህበር ማህበራት ፍቃድ ማውጣት የሚገባቸው ቅዱስ ሲኖሮስ ባወጣው መመሪያ መሰረት ከማህበራት ምዝገባ ክትትልና ቁጥጥር ማምሪያ መሆን ስላለበት ቀደም ሲል በጊዜያዊነት እንድታገለግሉበት የተሰጣችው የአገልግሎት ፈቃድን ሀገረ ስብከቱ ከመጋቢት ሶስት ቀን 2017 ዓ ም አነስቶ በቁጥር 04 2015 በቀን 11 ህዝባር 10 2015 ማህበሩ ተሰጥቶት የነበረው የአገልግሎት ፈቃድ የተሰረዘ መሆኑን በተጠቀሰው ደብዳቤ ቁጥርና ቀን ገልጾ ማገዱ ይታወሳል። በመሆኑም ይህ ማህበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበራት ምዝገባ ክትትልና ቁጥጥር መምሪያ ተመዝግቦ በቁጥርማ ህዝባር ምህ ህዝባር ክ ህዝባር ቁ ህዝባር 27 ህዝባር 17 በቀን 20 08 2017 ዓ ም ፈቃድ የተሰጠው መሆኑንና መምሪያው የማህበራት ምዝገባ ፈቃድ ከሚሰጥበት የውስጥ አሰራር መካከል አንዱ በሀገረ ስብከት ደረጃ በሊቀ ጳጳሱ ለማህበሩ የተሰጠ ደብዳቤ ወይም የምስክር ወረቀት ማቅረብ ስለሆነ ማህበሩ ከደቡብ ምዕራብ ሸዋና ከሸገርሴት ከሸገር ሴት የአህጉረ ስብከት ሊቀጳጳስ የተጻፈ ደብዳቤና የማህበር እውቅና ምስክር ወረቀት ማቅረቡን በማረጋገጥ ፈቃድ መስጠቱን ባወጣው የእገዳ ደብዳቤ ላይ አስታውሷል። ይሁን እንጂ የደቡብ ምዕራብ ሸዋና የሸገርሴት የሸገር ሴት የአህጉረ ስብከት ለመምሪያው በቁጥር 2199 ህዝብ 2017 በቀን 1182017 በተጻፈ ደብዳቤ ለፈይሳ አዱኛ መንፈሳዊ ማህበር የሰጠውን የፈቃድ ደብዳቤ እና የምስክር ወረቀት ከመጋቢት 3 ቀን 2017 አነስቶ የሻረ መሆኑን በመጥቀስ በመምሪያው በኩል ለማህበሩ የተሰጠው ፈቃድ እንዲሰረዝ ለጠየቀው ጥያቄ፣ መምሪያው ማህበሩ ከአህጉረ ስብከቱ ፈቃድ አግኝቶ ማስረጃውን ለመምሪያው እስከሚያቀርብ ድረስ ከመምሪያው የተሰጠው የጠቃላይ ማህበርነት ፈቃድ ለጊዜው ይታገደ መሆኑን በማሳወቅ ማንኛውም እንቅስቃሴ ማህበሩ እንዲታከም መንፈሳዊ ግዴታውን እንዲወጣ በጻፈው ደብዳቤ ለማወቅ ተችሏል። በሀውልት ሲካሄድ ነበረው እና ባለፈው ቅዳሜ ማታ ሶስት ሰዓት የተጠናቀቀው የህወሀት አንደኛው ቡድን ስብሰባ ላይ በቀጣይ እንቅስቃሴውን በተመለከተ ማስቀመጠው አቅጣጫ ከሻቢያ ጋር ሆኖ በትብብር መስራት እና የተለያዩ ድጋፎችን ማግኘት አንደኛው አካሄድ ሲሆን በተገኘ ድጋፍና ሎጂስቲክስ አማካኝነት በፍጥነት ሁመራን መቆጣጠር ያስፈልጋል መባሉን ለሞርስ የደረሰው መረጃ ያመለክታል። ምናልባት ሳይሆን ከፍተኛ ጥንቃቄ ሊደረግበት የሚገባው ይህ ሁመራን የመያዝ አጋጣሚ እንዳይሰናከል ከፋኖ ጋር ለመስራት እንደምንፈልግ በቅርቡም ግንኙነት እንዲጀመር ያስፈልጋል የተባለ ሲሆን በመተጋገዝ ሁመራን ለመያዝ አብሮን የሚተባበረንን ፋኖ መልሶ ከገባበት እንዳይወጣ ማድረግ እና መልሶ መምታት ያስፈልጋል ተብሏል። አሁን የተለያየ ድጋፍ ስለሚያስፈልገው አብረን እንስራ የሚለውን ጥያቄ ይቀበላል። ይህንንም ከአንዳንድ ጅምሮች መረዳት ይቻላል። ግን ከሆመራ መያዝ በኋላ የፋኖ እገዛም ቢሆን ይህን ትብብር አያስፈልግም፣ መልሶ ጠላት እንዳይሆንም መምታትና ማላቀቅ ተገቢ ነው የሚለው ከድምዳሜ ተደርሶበታል። ሌላው አስጊ የሚሆነው በአፋር በኩል ያለው መንገድ ነው። አፋር መንገድ እንዳይነሳ ያየህ ለፍ ለማለት ሽማግሌ መልአክ እና ከወዲሁ መሰረት የሚገባቸው ስራዎች ይጠናቀቁ የሚል አቅጣጫ የተሰጠ መሆኑን ሞርስ ደርሶበታል። ምናልባትም በዚህ ዙሪያ ለጊዜው ለምንጮቻችን ደህንነት ሲባል ያልገለጽናቸውን መረጃዎች ምንጮቻችን ወደ አስተማማኝ ቦታ ከተዘዋወሩ በኋላ በቀጣይ እንመለስበታለን። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው። ወንድም እዮብ ደመቀ ነው ዳዳ። የህወት ቀኝ እጅና ከሻቢያ ሰዎች ጋር በመገናኘት የመረጃ ስራ ሰራተኛ ነው ተብሎ በስፋት የሚነገርለት ገበረ መስቀለ ብርሃነ የተባለው ግለሰብ ከዚህ ቀደም ማንነታቸው ባልታወቁ ሰዎች ተደብደቡ። አልተደበደብኩም የግል ጉዳት አገጥሞኝ ነው በሚል ለመደበቅ ቢሞክርም ሚያዚያ 25 ቀን 2017 ዓ ምት በቦምብ ተመቶ መጎዳቱ ተሰምቷል። በነ ዶክተር ደብረጽዮን የሚመራ ህወትን ከሻቢያ መረጃ ሰዎች ጋር በማገናኘት የገጽ ውይይት የሚያደርጉበት ጊዜም ሽፋን በማድረግ ይታወቅ ነበር የተባለው ገብረመስቀል ብርሃነ ከአወል ሰይድ ጋር በመሆኑ መቀሌ ከተማው ጠባው ነበር የሚሉት የሞርስ ምንጮች ሚያዚያ 25 ቀን ማንነታቸው ባልታወቁ ሰዎች ቦምብ ተወርሮበት በመጎዳቱ አይደር ሆስፒታል ሕክምና ላይ ነው ብለዋል። ቦምቡን ያራጓሩ ሰዎች ማንነት አይታወቅ እንጂ መቀሌ 22 ተብሎ የሚጠራው አካባቢ ልዩ ስሙ 18 ቀበሌ በተባለ ቦታ ላይ ሳለ ቦምብ መፈንዳቱና የተጠቀሰው ግለሰብ መጐዳቱን ለማወቅ ተችሏል። ለሕይወቱ የሚያሰጋው ስለመሆን አለመሆኑ ምንጮች የጠየቋቸው የአይደር ሆስፒታል የሕክምና ሰዎች ፈቃደኛ ሳይሆኑ ተዋል። ድርጊቱ እና ወልሳይድን ስጋት ላይ የጣላቸው ሲሆን ጉዳቱ በደረሰበት ዕለት ማምሻውን ህወሓት ቡድን በሀውልቲ ለጋዜጠኞች ዝግ የነበረ ስብሰባ ላይ ነበር። ጋዜጠኞች ለዘገባ ባይገቡም ከትግራይ ቴሌቪዥን ሹማምንቶቹና የቡድኑ ታማኞች ግን ተካፋይ ነበሩ። ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው። ወንድም እዮብ ደመቀ ነው ዳዳ ዳዳዳ የተወደዳችሁ ተመልካቾቻችን በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች አዳዲስ ቤተሰቦችን እንድናፈራ የበኩላችሁን እገዛ አድርጎም፣ ወደ ውጭ ዜና ናይሮቢ ፕሬዚደንት ዊልያም ሩቶ ትናንት በሱና ዌስት ህዝብ በተሰበሰበበት ቦታ ንግግር እያደረጉ እያለ ከህዝብ መሀል ጫማ ጥሩሩባቸዋል። ፕሬዚደንት ሩቶ የተወረወረውን ጫማ በእጃቸው ሲከላከሉ ታይተዋል። ፖሊስ ድርጊቱ ከተፈጸመ በኋላ ሦስት ሰዎችን ማሰሩ ተዘግቧል። የደህንነት ኤጀንሲዎች ለፕሬዚደንት የሚደርግ ጥበቃ መጠናከር አለበት ብለዋል።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 ፑቲን ከዩክሬን ጋር የሚደረገው እርቅ አይቀሬ ነው አሉ። የሩሲያው ፕሬዚደንት ያን ያሉት በሩሲያ አንድ የቴሌቪዥን ጣቢያ ዘጋቢ ፊልም ላይ ነው። ሩሲያ በዩክሬን ልዩ ወታደራዊ ዘመቻ ወቅት ስህተት እንድትሰራ ቅስቀሳዎች ቢኖሩም ሞስኮ ተረጋግታ ለመቆየት መቻሏን እና ሞስኮውን ልዩ ወታደራዊ ዘመቻውን በተገቢ መንገድ ለማጠናቀቅ በቂ ኃይልና ብቃት አላት ብለዋል። ሩሲያ በልዩ ወታደራዊ ዘመቻው ወቅት የኒክሌር ጦር መሳሪያ መጠቀም አያስፈልጋትም ፑቲን ሩሲያ በ2006 ዓ ም የክራይማይን ህዝብ ከመከፋፈል ታድጋለች ሲሉ የተናገሩት ፑቲን በምዕራቡ ዓለም የተጣሉ ማዕቀቦች ሩሲያ ጉልህ የሆነ እድገት እንድታስመዘግብ እንደረዳትም አክለው ገልጸዋል። የተወደዳቸው የሞርስ ቤተሰቦች ከሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ ሲደርስ የነበረው የዕለተ ሰኞ ዜና የስካሁኑ ነበር። ዜናው በድጋሚ በደጋሚ የህወሀት ቡድን ቀጣይ ሊያደርገው ያደርገው ያቀደውን እቅድ በተመለከተ አቅጣጫ አስቀምጦ ስብሰባውን ማጠናቀቁ፣ እነ ደብረ ጽዮን አንጃ ቆልፍ ሰው ነበር የተባለው ግለሰብ በቦምብ መመታቱ፣ በሁሉም ተሽከርካሪዎች ላይ ኢት የሚል መለያና የኢትዮጵያ ካርታ ያለበት አዲስ ሰሌዳ እንዲኖር ሊደረግ ነው መባሉ በኦሮሚያ ክልል ንጹህ የመጠጥ ውሃ ወጪን ቢሮዎች በራሳቸው እንዲሸፍኑ ሊደረግ መሆኑን ከአገር ውስጥ፣ ከውጭ ደግሞ የኬንያ ፕሬዚደንት ዊሊያም ሩቶ ንግግር እያደረጉ በነበረበት ወቅት ጫማ እየተወረወረባቸው መሆኑ፣ ፑቲን ከዩክሬን ጋር የሚደረገው እርቅ አይቀሬ ነው ማለታቸውን የተመለከተውን ዜና ወደ እናንተ አደረስን። ከዜናው ጋር ኢዮብ ደመቀ አብሬያቸው ነበርኩ። በቀጣይ ረቡዕ በሞርስ ዜና እንገናኛለን። እስከዚያው ድረስ ሞርስ ለሰራዊቱ የጀርባ አጥንት ነች፣ ለአለቃ ጆሮ ነች። ይህ ሞርስ ነው የሚያዘጋጀው። ወንድም ኢዮብ ደመቀ ነው። ዳዳ ዳዳዳ